ጁምዓና ዒድ በአንድ ቀን ከተገዳጠሙ ዒድን ከኢማም ጋር ሄዶ የሰገደ ሰው ኋላ ላይ ጁምዓ ባይሰግድ ችግር የለም። ነቢዩ ለሰላት ሰላም እሳቸው ጊዜ ጁምዓና ዒድ አብረው ሆነው እጅተማዕ ፊ የውሚኩም ሃዛ ዒዳኒ ፈመን ሸሂደ ልዒደ ፈላ ጅሙዓት ዓለይህ ብላ በዚህ ቀነ ዛሬ ሁለት ዒዶች ተሰባስበዋል ተገጣጥመዋልና፣ ዒድን የሰገደ ሰው ጁሙዓ የመስገድ ግዴታ የለበትም ብለዋል። በላጩ ከኢማም ጋር ጁሙዓን በሰዓቱ ሄዶ መስገድ በተለይ በተለይ የተወሰኑ ሊቃውንት አንዱ ሌላኛውን አይተካም፣ ጁሙዓን መሰገድ አለበት፣ ዒድን መሰገድ አለበት የሚል አቋም ያላቸው ሊቃውንት ስላሉ፣ ካልተቸገሩ ሁለቱንም መስገዱ በላጭ ነው። ያልቻለ ሰው ጁሙዓ፣ መስጂድ የሚርቀው ሰው፣ የሚቸገር ሰው፣ ውብሕያ ለማስተካከል ሰዓት ማይበቃው ሰው ዲን አልኢስላም ገራገር ዲን ነው። እንዲህ አይነት ነገሮችን ከግምት ውስጥ በማድረግ ጁማዓና ዒድ አንድ ላይ ከሆኑ ዒድን የሰገደ ሰው ጁማ ባይሰግድ ችግር የለውም ተብሏል። ይህ ማለት ግን ዙሁር መሰገድ የለበት ማታ አይደለም። ጀምዓ መቅረት አለበት ማታ አይደለም። ለመስጂድ ቅርብ የሆኑ ሰዎች ጁምዓንም ዒድንም ቢሰግዱ መልካም ነው። የሚቸገሩ ሰዎች ደግሞ ዒድ ከሰገዱ ጁምዓውን ትተው ሰፈራቸው ላይ ዙሁር መስገድ ይችላል።